ሰላም እንዴት ናችሁ? ዛሬ ከማስተር አባይ ጋር ነኝ። የፊታችን መጋቢት 28 ቴኳንዶ የተሰኘ የስፖርተኞች መጽሐፍ ያስመርቃል። ለሁሉም ስፖርተኞች የሚሆን መጽሐፍ ነው። ሁላችሁም ተጋብዛችኋል። ስለጋበዝከኝ አመሰግናለሁ ማስተር

በውቢቷ ስምጥ ሸለቆ አዳማ ከተማ በደማቁ ይመረቃል። ሁላችሁም እንዳትቀሩ። ይሄው ዝግጅታችንን ጨረሰን፣ እናንተ እየጠበቀን ነው። እኔን የምትፈልጉ ሰዎች ስልኬን ባዩ ላይ ያስቀምጣለሁ፣ ደውላችሁ እኔን ማግኘት ትችላላችሁ። ሁላችሁም ተጋብዛችኋል። ቸር ያገናኘን። ቻው።